በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትወደዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በሆነው በረከት የተባረካችሁ፣ በብዙ ጸጋ፣ በብዙ ምሕረት፣ በብዙ በጎነት እግዚአብሔር የጎበኛችሁ ያሰባችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዋጋ ከተከፈለላችሁ ወዳቸው ከተከፈለላቸው በደም ከተገዙ ልጆች ወገኖች የሆናችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ፣ ሁሉን የሚችል አምላክ ንጉሳችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከያው መንፈሱ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። መልካምን ቀኖች ማየት ለምትወዱ መንፈስ ቅዱስ የተናገረው ቃል ነው። መልካም ቀኖችን ማየት ለምንወድ ለሁላችን የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ ሦስት ቁጥር አስር ጀምሮ እንደዚህ ይላል ህይወትን ሊወድ መልካሞቹንም ቀን ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮል ከመናገር ይከልከል። መልካም ቀን ከንፈር ላይ ምላስ ላይ ያለ ማለት ነው። ሁላችንም የምናስበው የምንመኘው መልካም መኖር ነው። ሕይወታችን ደግ እንዲሆን፣ ቀሪ ዘመኖቻችን ፍጻሜያችንን እንዲያምር ነው። እንደውም አንዳንዶቻችን ስንጸልይ ፍጻሚያችን እናሳምርልን እንላለን። እውነተኛ ጸሎት ነው። የማናቀውየማናውቀው ነጋችን የተባረከ እንዲሆን ፊት ለፊታችን ያለው ቀን ብሮክ እንዲሆን ይሄ ሁሉ ነገር ያለው እድላችን ላይ ሳይሆን ከንፈራችን ላይ ነው። ሰዎች እድል ላይ ያለ ይመስላቸዋል። እንደው እንደ ዕጣ ፈንታ ጥሩብ ቀን ለወደቀለት የሚወጣ መጥፎም ቀን እንደዛ የሚመጣ ይመስላቸዋል። እግዚአብሔር ቃል ግን የለም መልካምና በጎ ቀን ከፊት የሚመጣው ከንፈር ላይ ነው የምትናገሩት ላይ ነው ነው የሚለን። ምንድን ነው መልካም ቀን? መልካም ቀን ማለት እንደምንፈራው ያልሆነ እንዲሁም በተሻለ ደስ የምንደሰትበት ቀን፣ ወልደን ከሆነ በልጆቻችን ክብር የምንደሰትበት ቀን፣ ሰርተን ከሆነ በስራችን ብዙ ውጤት የምናመጣበት ቀን፣ አገልጋዮችም ከሆነን በአገልግሎታችን በምድር በሰማይ የምንመሰገንበትና ብዙ ፍሬ የምናፈራበት ቀን፣ ጤነኞች ሆነን የምንኖርበት ቀን ደስተኛ የመንፈስ ሰላም የምናገኝበት ቀን ነው መልካም ቀን የሚባለው። እንግዲህ ብዙዎቻችን ስለ ነገ ስናስብ ለምን እንጨነቃለን መሰላችሁ? ነጋችን እንዲህ አይነት ቀን ስለማይመስለን ነው። ምን ይሆን ነገ የሚገጥመኝ ብለን የምንሰጋው እንዲሁም ብዙዎቻችን ነገን ክፉ አድርገን እናስበዋለን። ጌታችን ኢየሱስ ክርስቶስ ስለ ነገ አትጨነቁ፣ ለነገ ክፋቱ ይበቃዋል ያለን ነገ ክፉ ቀን ነው ማለቱ ሳይሆን ነገን ልባችን ክፉ አድርጎ ስለሚሰጠን ስለሚያሳየን ነው። ግን የነገ ቀን የነገ ህይወታችን መልካም እንዲሆን አንድ ቀን አይደለም፣ መልካሞች ነው የሚለው መልካሞች ቀኖች፣ ብዙ ቀናት መልካሞች እንዲሆኑ የሚያደርግን ሚስጥሩ አንደበታችን ላይ የምንናገረውና የምናስተላልፈው መልእክት ነው ነው የሚለን ይሄ ቃል የቅዱስ ዳዊት ቃል ነው። ስምዖን ጴጥሮስ አምጥቶ እዚህ ጋ የሚነግረን የቅዱስ ዳዊትን ቃል ነው። እንግዲህ ምላስ ከክፉ ከንፈሮች ከተንኮል ይከልከሉ። ሰው የተፈጠረው እንዲናገር ነው አይደል? መልካም መናገር ትንችላለን። መልካም መናገር ምንድን ነው? ለሰዎች የሰዎችን ህይወት እና ክብር የማይነካ ሰዎች በሰዎች እንዲጠሉ የማያደርግ ሰዎች እንዲጎዱ የማያደርጉ ቃላቶችን ብቻ እንድንናገር በተቃራኒ ደግሞ ሰውን የሚጎዳ ቃላት እንደ ልብ የምንናገር ሰዎች በጣም መጠንቀቅ አለብን። እንደ ልብ ተናጋሪዎች ክፉ ነገር ሊጠብቃቸው ይችላል። መቼም መሬት ላይ ብዙ ነገር አይተናል። እንደ ልባቸው ተሳዳቢዎች፣ ተናጋሪዎች ነገራቸው ሲመሰቃቀል አይተናል። አንድ ቦታ ድሮ ድሮ አንድ ቦታ ኖር ነበርና ብዙ ሰዎች የሚኖሩበት አካባቢ ነው። አንደኛዋ በጣም ኃይለኛ ተናጋሪ ናት። ማንም ሰው ፊቷ ትልቅ የለም፣ የሀገር ሽማግሌ፣ የሰፈሩ ሽማግሌ፣ የሰፈሩ ካህን ወይም እንግዳ፣ እሷ ጋር ምንም ችግር የለም። ሁሉንም በአንድ አይነት መንገድ ነው የምታስተናግድ። በጣም ትጮኻለች። ከጨቷ ውስጥ ደግሞ የምታስተላልፈው በጣም የሰውን ክብር የሚነካ ንግግር ነው እና ህይወቷ እንዴት አድርጎ ተመሰቃቅሎ እንደወደቀቻችን ሴት ያስታወስኩት ይህንን ቃል ስመለከት ነው። የማይሆን የማይሆን ነገር ነው በህይወቷ የሆነችው። ሰው ሁሉ ሰላም እንኳን አይላት። ይወላችሁ ይሄ እንግዲህ የተገለጠ ችግር ነው። አንዳንድ ጊዜ ሰዎች ሰላማዊ መስለው የሆነ ቀን የሆነ ነገር ሲነካቸው ሌላ የሚሆኑ ካፋቸው የሚወጣው ቃል የሰውን ክብር የሚነካ የሰውን ሞራል የሚነካ ልጆቻቸውን አይምሯቸውን የሚገድል የትዳር አጋራቸውን ልቡ እንዲቆራረጥ የሚያደርግ ዘመዶቻቸውን፣ አማቾቻቸውን ብትንትን የሚያደርግ ንግግር የሚናገሩ ይህን ሲያደርጉ ራሳቸውን እየተከላከሉ እንደሆነ የሚሰማቸው እግዚአብሔርን የማይፈሩ እንዲ አይነት ሰዎች አሉ፣ ክፉ ተናጋሪዎች ማለት። ሁለተኛ ለስላሳ ሐሜተኞች። ሐሜት የሰውን ክብር ማዋረድ ነው። ሌላን ሰው በሌላ ሰው ዘንድ እንዲጠላ ማድረግ ነው። እንደዚህ አይነት ስራ የሚሰሩ አጋንንታዊ ስራ፣ ሀሜት ክስ ነው፣ የወንድሞች ከሳሽ የተባለ ዲያብሎስ የሚሰራው ያመረተው ምርት ነው ሀሜት። እና ይሄንን የሚያደርጉ ሰዎች፣ የሰዎችን ክብር የሚነጉ ሰዎች፣ ይሄ ክፉ ንግግር ይባላል። ሌላው ስለ ራሳችን የምንናገራቸው ንግግሮች፣ በቃ ራሳችንን በጣም ኮንነን መንፈሳዊም ሰዎች ከሆንን አይደለም ግን፣ በቃ ራሳችንን መጥፎ ሰው እንደሆንን የማይረባ እንደሆነን መፈጠር እንዳልነበረበት ድንጋይ እንደሆነን ራሳችን ላይ የምንናገራቸው ንግግሮች እነዚህ ሁሉ ንግግሮች ክፉ ንግግሮች ይባላሉ። ሰው ራሱንም አክብሮ መኖር አለበት። እኛ የእግዚአብሔር ሕንፃዎች ነን ይላል አንደኛ ቆሮንቶስ 3፥9 ላይ የስሙ መቅደሶች ነን እና መቅደሱን መስደብ አይቻልም። ማንም ሰው ራሱ ሊሰድብ አይችልም። ራሱን በመስደቡ ንስሐ የሚገባ ሰው ብዙ አላጋጠመኝም። ሰው በመስደቡ አፍር ያለው ሊል ይችላል ግን ራስንም መስደብ ክርስቶስ የሞተለ ሰውነታችንንም ማንነታችንን እንደልውናችንንም ማናናቅ እሱም ክፉ ንግግር ነው። መጥፎ መጥፎ ነገሮችን ማሰብና መመኘት እንዲፍጥርብኛል እንዲ ሊሆን ይችላለሁ። እኔ እንደዚህ ነኝ፣ ጨለማ ነው ዙሪያዬ እንደዚህ ነው እያሉ ራስ ላይ ክፉ መናገር እነዚህ እነዚህ ሁሉ ክፉ ንግግሮች ይባላሉ። ከንፈር ተንኮልን እንዳይናገር ይላል ቅድም ባነበብ ነው ላይ ከክፉ ፈቀቅ ይበል። ካንሰሮችም ተንኮልን ከመናገር ተንኮል ተንኮል ሰው እንዲጎዳ የሚያደርጉ ምክሮችን መምከር ሰው እንዲጎዳ ጉዳቱን አቀናባሪ ሌላ ሰው ሊሆን ይችላል፣ ግን መምከር እንዲህ ብታደረጉ እኮ እንዲ ሆናል ብሎ ክፉ ነገር መምከር ተንኮል ይባላል። እነዚህ ሁሉ ነገሮች መጥፎ የሚባሉት ንግግሮች ናቸው፣ ወይም በጎ ያልሆኑ ንግግሮች ናቸው። እነዚህ ንግግሮች ቀንን የሚመጣውን ቀን ከነገ ጀምሮ ያለውን ቀን መጥፎ ያደረጉብናል ማለት ነው። እግዚአብሔር ልጆች በዛው ልክ ደግሞ መልካም ንግግሮች ደግሞ አሉ። መልካም ንግግሮች ደግሞ ህይወትን ብሩህ ያደረጋሉ። የሰውን መንገድ የሚያቀኑ ንግግሮች፣ የሰውን ልብ የሚጠግኑ ንግግሮች፣ በትዕግስት የተሞሉ ንግግሮች፣ በፍቅር የተሞሉ ንግግሮች ቁጣን ያበርዳሉ። ለስላሳ ምላስ ቁጣን ታበርዳለች ይላል ጠቢቡ ሰለሞን ነገር ሰው ቁጣ ላይ ካለ ነገሩን እንዲያበርድ ማድረግ ተናዶ ካለ እንዲረጋጋ ማድረግ ጎርቶን እንኳን ካለ ተረጋግቶ ምንድን ነው ለምንድን ነው የጎዳኸኝ ማለት ጌታ ኢየሱስ ክርስቶስ በቀያፋ ፊት ቆሞ እያለ የካህናት አለቃው ባህሪያ መጥቶ በጥፊ መታው ለምን ትመታኛለህ ክፉ ሰርቼ ቢሆን እሺ ስለ መልካም ንግግር ግን ለምን ትመታኛለህ ብሎ አለው በጥፊ የተመታ ሰው እንደዚህ ነው የሚናገረው? ምን መልካም ንግግር ነው የሚባለው? ሰው ጎድቶን እንኳን ከሆነ ለምን ጎዳህ ማለት ንግግሩ በሰው አእምሮ ውስጥ በጣም ትልቅ ተጽዕኖ ይፈጥራል። እንዲህ አይነት ሰላማዊ ንግግር ሰው ተጎድቶ እንኳን ለምን ምን አረኩ ማለቱ የጎጆ የጎዳውን ሰው አእምሮ እየቁየቁየቁ የሚበላው ንግግር ነው። ግን ሄዶ ቢሰድበውስ ያኛውም አጽፋ ይመልሳል። በቃ እንዳጠፋ አይሰማው እና ሁልጊዜም ቢሆን የምንናገረው አንደበታችን መልካም ነገር ሲሆን ዘመናችን፣ ቀናችን ብሩህ ያደርገዋል። ለሰው የሰውን ጉዳይ በደንብ አብራርቶ መልካም መናገር እርግጥ ነው። አሁን ስለ ሰው ጥሩ ነገር ስትናገሩ ሰው ትንሽ ነው የሚያዳምጣችሁ። እንደውም ምንድን ነው የሚላችሁ እኛ ቤት በተለኛ ኦርቶዶክሳያን ቤት ተጉዳሴ ከንት ይሆንበታል ይላችኋል። ክፉን ስትናገሩ ግን አይከላከልላችሁም ያ ሰው እና ስለ ሰው መልካም ስትናገሩ ብዙ ሰው ያበረታታችሁ። አዎ ልክ ነው፣ ያለ ነው የሚያልፋችሁ። ሀሜት ብታመጡ ግን ሰዎች ከእናንተ ቁጭ ብለው ሊያሙ ይችላሉ። ምን ያህል በክፉ እንደተወረስን ማሳያ ነው። ያና ይሄ ይህም ቢሆን እንኳ እናንተ ሁሌ፣ እኛ ግን ሁልጊዜ ስለ ሰዎች መልካም መናገር ስለ ነገሮች መልካም ስለ ቀኑ መልካም ቀኑ መልካም ነው ማለት ጠዋት ስንነሳ መስኮቱ ስንከፍት ደመናማ ቢሆን እንዴት አይነት የሚያስጠላ ቀን ነው ካልን መጥፎ ቀን መጥፎ ተናግረናል። ስለዚህ በዛ ቀን ይሆን ነገር አዳልጦ ልንወድቅ እንችላለን። ተናግሯል። የእግዚአብሔር ቃል ክፉ ቃል ክፉ ውጤት ያመጣል ይላል። የእግዚአብሔር ቀናት ሁሉ ውብ ናቸው። ደመና ሲመጣ እግዚአብሔር ምድራችንን እያጠጣ ነው። እንዴት አይነት ውብ ቀን ነው! ደመናማ ቀን ነው፣ ሰማያዊ ቀን ነው ማለት ነው። ፀሐይ ሲወጣ ደግሞ ፀሐያማ ቀን ተመስገም ማለት ነው። ስለ ቀኑ፣ ስለምናልፍ፣ ስለምናያቸው ሰዎች፣ ስለ ዘመዶቻችን፣ ስለ ልጆቻችን፣ ስለ ሀገራችን ጥሩ ጥሩ ነገር የምናገር ልምምድ ነው። ይሄ አይቻልም ማለት አይቻልም፣ ግን በልምምድ ይመጣል። በጣም ሕይወታችንን ጥሩ እያደረጉ ይመጣል። ኑሯችን ይቀየራል። ኑሯችን ሙሉ ለሙሉ ጨለማ የነበረው ኑሮም ተገፎ ብርሃን ይሆናል። ከዛ በኋላ አንድ በታችን በጣም ወሳኝ ነው እና ዳኛው እግዚአብሔር ከንግግራችን ነው ታውቃላችሁ፣ የሚነሳው ሁልጊዜ በፍርድ ቤት ውስጥ የምትናገሩትን ነገር ካላወቃችሁ ጠበቃ አቁሙ የሚባል ነው። በመመሰል ጠበቃው በተሻለ በህግ ይናገራል የሚጠቅመን ነገር ይናገራል ተብሎ ነው። ወንጀለኛ ሰው ግን እንደሚሰማው ከተናገረ ንግግሩ ይጠለፍበትና እንደገና ሌላ ክስ ሊመጣበት ይችላል። ልክ እንደዚሁ ነው። እግዚአብሔር ዳኛ ስለሆነ ትክክለኛ ነገርን መናገር ያስፈልጋል። ቀንና ማታ በፊቱ መልካም ቀኖችን ማየት የሚወድ መልካም ይናገር። ስለ ራሱም ጥሩ ይናገር። የእግዚአብሔር ልጅ መሆኑን ይመን። የእግዚአብሔር ኮከብ መሆኑን፣ ሰማያዊ መሆኑን ይመን። በሰማይ ስፍራ በመንፈሳዊ በረከት የተባረክን መሆናችንን አምነን መናገር፣ እግዚአብሔር ከኛ ጋር እንደሆነ መናገር ይረዳናል። ማለት እኔ እግዚአብሔር ቤተ መቅደስ ነኝ ማለት እኔ ሰላማዊ ነኝ እድለኛ ነኝ ማለት የሚያስብልኝ አምላክ አለ ማለት ዳዊት ስለ ራሱ ሲናገር አላያችሁትም? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስተነግጠኝ የሚያስፈራኝ ማን ነው? እኔ ብርሃን ያለኝ መድኃኒቴ ያለኝ ይላል። ያኔ እንኳን ገና ክርስቶስ ሳይሞት በዘመነ ኩነኔ በእግዚአብሔር ላይ የተማመነ ዳዊት እግዚአብሔር ከኔ ጋር ለማን ይነካኛል እያለ ዘመኑን መልካም አድርጓል። ዘመንን መልካም ማድረግ በዚህ መንገድ ይቻላል እና ከዛሬ ጀምሮ ስለምንናገረው ንግግሮቻችን በጣም መጠንቀቅ አለብን። መቼም ሰው ነገን ጥሩ እንዳይሆንለት የማይፈልግ የለም። ነገ ማለት የልጆቹ ነገ፣ የዛሬ እሱ ነገ፣ የሽምግልናው ጉልምስናው፣ ይህ ሁሉ ነገ ነው። እነዚህን ዘመናት ጥሩ ማድረግ የምንችልባቸው ምሽጥራት ይነግረናል ሲሞን ጴጥሮስ። እንግዲህ ይሄ የጽድቅ ነው፣ ጽድቅ ነው። ሰው መልካም ሲናገር ስለ ሰዎች ሁሌ በጎ ሲያስብ ይሄ ሰው ምን ይሆናል? ምስላችሁ የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ጆሮቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። አሁን መልካም ስትሆን፣ ንግግሮችን ስንናገር አፋችን የሚያፈራቸው ፍሬዎች መልካም ሲሆኑ የእግዚአብሔር ዓይኖች ወደ እኛ ይሆናሉ። ጸሎታችንንም ይሰማል። ልመናችንንም ያደምጣል። አይዘገይም ሲሰማን አይዘገይም። እሱ በቃሉ ክፉ አትናገሩ ብለን እኛ ክፉ እየተናገርን ግን ደግሞ የሆነ ነገር ፈልገን እስከ መቼ ዝም ትለኛለን? እንለዋለን። እሱም ይለናል እስከ መቼ ነው እናንተ ዝም የምትሉኝ? እስከ መቼ አትሰሙኝም? እስከ መቼ አትታረሙም? እስከ መቼ ሰው ታስቀይማላችሁ? እስከ መቼ ሰው ልብ ትሰብራላችሁ? ይላል። ጻድቅ ዳኛ ነው። ግን አይ ግድ የለም። ጌታ የተናገረው ትክክል ነው፣ ቃሉ ልክ ነው፣ እውነት ነው፣ ጽድቅ ነው። ስለዚህ ፈጽመዋለሁ። ከዚህ በኋላ አንድ በቴ ናርማለሁ፣ እግዚአብሔር ይረዳኛል ብለን ስንነሳስ ጸሎታችንን ይሰማናል። ቶሎ ቶሎ ሰምተነዋለ እያችሁ ሰምተነዋል፣ አረገዋለሁ በቃ እግዚአብሔር ያግዘኛል ብለን አለ እና፣ ጆሮዎቹ ወደ ጸሎታችን ይከፈታሉ፣ አይኖቹም ወደ እኛ ይመለሳሉ። ማለት እና ከንፈራችን ላይ፣ ንግራችን ላይ ተጠንቅቀን መኖር እንዲገባ መንፈስ ቅዱስ ጥብቅ ያሳስቦናል። ተምረናል። ያስተማረን የመከረን ከሆን ምስጋና ይግባው። የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት በሁላችን ላይ ደር መንፈስ ቅዱስ ይባርከን። ቀኝ እጁን ዘርግቶ ጌታችን ኢየሱስ ክርስቶስ ኑሯቸውን፣ ህይወታቸውን አንድ በታችንን፣ ልባችንን ይባርክ፣ ከክፉ ይጠብቀን። ትምህርቱ ላይ ኮሜንት አድርጋችሁ እንደተለመደው ላይክ በተን ተጭናችሁ ውጡ። ይህም በማድረጋችሁ ትምህርቱ ፊት እንዲቀመጥ ታደርጋላችሁ። እግዚአብሔር ይባርካችሁ፣ ትውልዳችሁን፣ ዘራችሁን። ቀሲስ አሸናፊ ቀሪያምን ሰላም